ሀይሚዬ የኔ ውድ ነገር ጠላትሽ ያልቅስ ጨረቃዋ ማለት ነው። እና እንደ ትናንቱ የሀይሚ አንገት ሲሰበር ቅስ ቅስሜን የተሰበሩ የምነግራቸው እውነት ቤተሰብ ማለት ነው። ለምን እንደሆነ ታውቃላችሁ? ብሩክ በፈጠረው ውጅግ ውጅንብር ብሩኬ ራሱን ባለማዳመጥ ወደ ራሱ ባለመመለስ፣ እሷ የምታለቅስበት ምክንያት እሷ ስንት ጊዜ ለመነች? ቆይ ለማናገር ማለት ነው ስንት ጊዜ ፍጼ፣ ራሱ ከሀይሚ ጋር እንኳን ስንት ጊዜ መጣ ማለት ነው። ጥፋቷ ምኑ ጋር ነው? እንደዚህ እኔ ያህል ድረስ ዓይኗ እስከመመታት በማያገባት ጉዳይ ማለት ነው፣ ፍጼ የሚደበደበው እንዴ? ብሩክ እናቴን ወዳለሁ ለሴት ልጅ አስባለሁ ገለመሌ የምትለው እሷን ለማስለቀስ ነው እንዴ? ይሄ እኮ ራሱ ግዴታ በአፍ ምናምን መናገር እኮ አይጠበቅብም። አሁን እሷ ስታለቅስ፣ አንተ እንዳስለቀስ ካስነኛ የምንቆጥረው ማለት ነው እንዴ? እች ልጅ አታሳዝንህም? ይኸው እራሱ ትናንት እንኳን ሼር ያደረገችው ወደ ራስ ብትመለስ ይሻላል ምናምን ማለት ነው እንዴ? እውነቷን ወደ ራስህ ብትመለስ ይቻላል። ይሄ ውጅንብር ሄኖክ ራሷን አጠገብህ ያለው የተደርበው ያገዛው ነገ ይበተናል። ሁሉም ወደ የራሳቸው ሲሄድ የዛ ጊዜ አጠገብህ የምትኖር ሀይሚ ናት። ነገር ግን ነገሮች ሳይበላሹ ምንም ሳይሉ አሁን ወደ ራስህ ብትመለስና ብንም በማታውቀው ነገር ነው ይሁሉ ነገር የሆነባት። ሁን ብለው አውቀው አንተ እና እሷን ሊያጣሉ እንደዚህ የሆነው ነገር አንተ መረዳት ለምን አቃተህ? ለምን እላያችሁ፣ ሰው አጠገባችሁ ያለውን ሰው ለምን አመረምሩ እንዴ? በቃ ስትናገር እንኳን በቃ ለተመልካች እሷን ለእሷም ክብር ይኑር፣ ለእኛም ለኛ ለምንወዳችሁ ሰዎች እንኳን ክብር ይኖርክ። እንዴት ነው የምትነ በቃ አጨንቂኝ ከህይወቴ ውጪ ምን አስጨነቀች? እሱን ብመታው እንዴ እሱ ልጅ እንዲህ ስታለቅስ አንተ ያስደስተካል? ምን አደረገች? ላናግርህ ባለች መፍትዎቹ ይስተካከሉ ባለች ነው ይህ ሁሉ ነገር የሆነት። እኔ አኝዋን ትናንት እነሱ ሲደባደብ በማያገባል ነገር ነው አይኗ የተመጠው። ሀይሚሻ ማለት ምንም ያደረገ ነገር የለም። እንታስት ላስተርቃችሁ፣ ተታረቁ፣ ነገሮችን ላስተካክልን ያለ እዛው መኔ ከእንትና ከበጣም ያናደኝ ሄኖክ ነው አንድ ቀን መቶ የሆነ ነገር ያላደረገ ሰው ትናንት እንደዛ ብሎ ልቡ መቶ ፍጽን ይመቷል። እንዲህ ሀይሚን እንደመታ ቁጠር ፍጽን ይመታት ማለት ነው። አሁን ላይ ያለው ሊረዳትም ሊያዳምጣትም ካጠገቡ ያለው ፍጽን፣ ብዙ ጊዜ የምትመጣው እንዳማላጅ የምትልከውም ፍጽን ጀስት ማለት ነው። በቃ ይሁን ሰላም ስጡት ነገር እኔ ያለውለት ካጠገቡን እየተረዳትን እንደማለት ነገር